ደስ ብሎኛል፣ ከምን በላይ ሰርፕራይዝ ነው። ወይኔ ቡቡዬ በቁም ገደሉ ዛሬ። የዋ ምን ይሆናል? ሚስቱን ይቀማል። ደስ ጋር ምን እንደምታረጊው። እንደ አብርሃም በግ መሰስ ብሎ መጣ። አይ ቡቡዬ ዛሬ ተሸ ብቻ ረገና እየቀረብከ አትታየኝም፣ በሚል ሙድ እየቀረብከኝ እኮ ነው። ሌለሽን አመር የኔ አባት፣ የኔ ቅንበጥ፣ የኔ ውድ፣ የኔ ምናምን ብለሽ ጠጋ ጠጋ እንዲልሽ የምታደርጊው በመኪና ነው ገጠር ዛሬ። ሚፍታህ እንደዚህ ተንኮለኛ ነበር ግን እንዲህ ለካስ አንተ ተንኮል በጃኬት ሙሉ አይደል? ዴት ሚፍታ ሚፍታህ ላለች ሙሃይ ሚማኮ ብቻ ይሽን ድማችን የታወቀ ነው። የሚፍታህ ተንኮል ሚፍታህ በቃ ከቤት መውጣት አለብህ፣ መባረር አለብህ። ጋይስ ምን ትላላችሁ? አይደለም ባክህ፣ እኔም ተመትቻለሁ። እንዴት አደርክ ግን? ይሄ ባትሳሚ ቅርብ ይቀርብ ጥሩ ነበር። በርህን ባት ከፍት እንዳማረብህ የምላስህን ቁስል ይዘህ ቁጭ ብትል በመጨፈን ትተባበረኛለህ ጋይስ ወንዶችዬ፣ የሀይሚ ፕራንክ ነው። ችግር የለውም ግን ማለት ነው ሴት ማለት ነው ልቦ አይገኝም። በቃ ስማ፣ ተለማምጣ ምን ጎል ትጨምራለች። ለምን አትበለኝም? በእናትህ እሺ ምን ላርገው? እፍ ልበልልህ? ጋይስ ምላሳችሁን ምን ሆናችሁ? በኮረኮንች መኪና ስትሄዱ ተንቀጫገጫችሁ፣ ተገጫጫችሁ ወይስ የትኩስ ሻይ ጠጥታችሁ ነው ቡቡ ሰረኞች ጉዳችሁ ነው። ሀይሚ ተወጥተዋለች ግን ይሄ ዙር ደግሞ ሳስበው ማለት ነው ጉድሽ ፈላ ሀይሚ። ማለት ነው አትነካኩኝ ብሏል አትነካኩኝ። አቡዬ ሚፍታህማ መታሸት አለበት በአንተ ሳይሆን በማይታወቅ ሰዎች ቀጥረህ ማለት ነው መታሸት አለበት መታጠብ አለበት ሚፍታህ እንደዚህ አይነት የተንኮል የተንኮል ቋጠሮ ትችላ ትችል ነበር እንዴ ጉድ እኔ ኮምፒውተር ብቻ መስሎ ነበር የምችለው አስቤዛ ጨረሰኩ እንደ እንደ ኢየሱስ ክርስቶስ እኮ አሰቃዩት እየወገሩ ምን ይሻላል ትላላችሁ ጋይስ ሀይሚዬ ፈልጎ በፍቅር ሲሆን ነው እንጂ በማስፈራራት፣ በልመና ሀይሚዬ። ምን ይሄ ማታለል ነው የሚባለው? ሀይሚ ደግሞ አበዛሽው ች በዚህ ሙድ አርጋችሁ ጸጉሩን ልትሞሉ ልትቆርጡ እናት የትሙታላ ለምናንተ አራ ጠላቷ ድብን ይበል ሞሽዬ የኔ እናት ልጅሽ ተሰቃይ እንኳን ራሱን አድኗል። የሚገርመው ነገር ማለት ነው። የኛ ወታደር ወንድም አይዞ ይችን ብድር ማለት ነው ሚፍታህ ሚፍታህን ሃይሚን ተዋት። ሃይሚ አላህ የተጠነሰሰ እንደው ሚፍታህን ማን እንደው ነገ በቅርብ በቅርቡ በቅርብ ልፍታህ ብለህ በልፍታህ ውድ መልሰ ልታስር። ሚፍታህ ሚፍታህ እንደ ተንኮለኛ ነበርክ? እንደዚህ እንዴ! ሰቀሉት እኮ ወገሩት እኮ እንደ ኢየሱስ ክርስቶስ እናንተ አረ የሚፍታህ ጭካኔ ነው ያሳቀኝ። እናንተ ፕራንክ ነው አይኖ አውቃለሁኝ፣ ግን በዚህ ልክ እንዲ አይዲያውን ራሱ ሲፈጥር ዱቄት እናርግበት፣ በርበሬ እናርግበት፣ ሚጥሚጣ ብድር ማይደርስ መስሎ ነው እንዲ። የአንተም ጊዜ እኮ አለ እኮ። አይ ሃይ ምዬ፣ አይ ሃይ ምዬ፣ ወጥመድ ነው የገባሽው አንቺ ነ አርገኝ ይሄን ይሄ እዚህ ብድር ሲመለስ አንቺ ነው ያድርገኝ። እኔ እውነቴን ነው የምላችሁ ቤተሰቦች ሰላም ጤና ይስጥልን። እኛ ወድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። እግዚአብሔር ይመስገን። ዛሬ እንግዲህ ቡቡዬን እንደ ኢየሱስ ክርስቶስ እየሰቀሉ እየወገሩት፣ ውሃ እየደፉበት፣ ዱቄት እየደፉበት ሲያሰቃዩት ቆይተዋል ማለት ነው። ግን ነገር ግን እንደዛም ሆኖ ግን እንደምንም ራሱን ፈቶ አማምለጥ ይችላል ማለት ይቻላል። ማንም አልፈታውም ጋይስ ከመጀመሪያውም ችላ ውሎ ነው የታሰረላችሁ። ግን ማለት ነው በዚህ ውስጥ ማለት ነው ወንዶችዬ ሌሎቻችሁ ማለት ነው ፕራንክ ነው አይኖ እናውቃለን። ግን በፕራንክ ውስጥ ደግሞ አንድ ፕራንክ የሚሰራው የሆነ ነገር ኮርስ ልትወስዱበት ነው። በዚህ ውስጥ ማለት ነው ፍቅረኛ ያላችሁ፣ ሚስት ያላችሁ። መቼስ እህት ለወንድሟ እንደዚህ አትሆንም። ሚስት ናት በብዛት ጨካኝ የምትሆነው ባሏ ላይ። ጨካኝ ስላችሁ ያኔ ጭካኔ የሆነ የሞት ግድያ ምናምን አይደለም የምላችሁ ማለት ነው። አሁን እንደዚህ የሆነ ነገር እንደዚህ ባሌ ላይ ባደርግ የምትል ሴት ናት ወንድሜ ላይ እንዲህ ባረግ አትልም ሴት። ምክንያቱም ያን ያክል ብዙም ኮንታክት ከወንድም ጋር ብቻ ያን ያህል በቃል አትበቃቀሉም። ባልና ሚስት ግን ይበቃቀላሉ። ሶ አሁን ዛሬ ሀይሚ ማለት ነው አይ ይሄ ሚፍታህ ነው ያበረታታሽ። ብቻሽን ብትሆኝ አታርጊውም ነበረ ማለት ነው። ጋይስ እውነት ተደርጎም ታስቦ የማይታወቅ ነው። በብሩክ ላይ ጭራሽ አልተደረገም። እንደምታዩት ከእንቅልፉ ሄዳ እንዴት እንደቀሰቀሰችው ሚፍታህ በራሱ ከረባት እንዲታሰር አድርጎ ጎል ጨምረው ማለት ነው። ሚፍታህን ግን አሁን እንዴት ታደርግ መሰለህ? ብሩኬ እንደው የሆነ ቦታ ልውሰድህ ብለህ እዛ ቦታ ላይ እግሩንም እጁንም እስር አድርገህ ወይኔ ብሩኬ ጌታዬ ብሎ ካላለ ድረስ እንደው እንዳትለቀው። ደሞስ ደሞስ እንደሱ ውሃ አይደለም የምትለቅበት ማለት ነው በበርበሬ የተበጠበጠ ውሃ ነው በላዩ ላይ የምደፋበት ማለት ነው። ብሩክ ሰምተሃል እንዲህ እናንተ የሚፍታህ ተንኮል አናዱኛል። በዚህ ልክ እንዴ ከሆነ እንደ እንደዚህ የሚፍታህ ተው እንጂ ምን አስበህ ነው? ለማንኛውም ጋይስ ፍራንክን ማውቄ ነው ነው፣ ግን እውነት እውነት፣ ግን በጣም ጎርታችሁታል፣ የምር ማለት ነው፣ ለሁለት ጎርታችሁታል። እውነት አላሳዘናችሁም እንዴ? ተፈጠባችሁት እኮ ምን አስባችሁ ነው እናንተ? እኛ ላይ የሚደርሳል ርህራሄ እንዲያረግልን ይባላል። ጋይስ እንዴ ምን አስባችሁ ነው? ነግበኔ የሚባል ነገር አለ። ነገኔ ላይ ቢደርስስ እንዴት ነው የሚሆነው? ይባላል መቼስ እንደው ከዚህ ምድር ላይ ቻው ልትሉ ልትጠፉ አይደለም ማለት እንዴ? ሀይሚን ብሩኬም ማለት ነው። ሀይሚን እንዲሆንም ትንሽ የሆነ ሰዓት ላይ አይኔን ጥረጊልኝ ሲላት እየጠረገችለት ነበር። ከዛ ሚፍታ መጥቶ እኔ ሴርላችሁ ፍቅር ፍቅር ሰራችሁ አላለም? አይ በባልና ሚስት መሀል አይ፣ ሚፍታ መውጣት አለብ ከቤት አታስፈልግም። በቃ ምክንያቱም ሁለቱ ይሻላሉ ጋይስ፣ አይሻልም ሁለቱ ይሻላሉ። ሚፍታ መውጣት አለበት፣ መወገድ አለበት። እንዴ እንደዚህ ተንኮልማ ምጠነስስ ከሆነ ገና ለገና እኔ አስታርቃቸዋለሁ አይጣሉም ብለህ ከሆነ ተሸውደሃል፣ ተሸውደሃል፣ ተሸውደሃል። እንዴ ኧረ ኧረ ሚፍታ ማዛሪያ አናዶኛል፣ እኔ አናዶኛል። ጋይስ እንዴት እንደዚህ ይደረጋል? አይ ግን እውነት ለመናገር ማለት ነው እሱ እግሩን ታስሮ እንኳን እሱ ይሮጣል። ውሃው ደፍቶባቸዋል አግኝቷቸዋል ማለት ነው። እዛው በዛው ላይ መጀመሪያ እሱ የተሸወደው ማለት ነው። አንደኛ ከእንቅልፎ ተነስቷል። ብሩኬ እንደምታዩት ሃይሚ ለምና ነው የወሰደችው። እና ሌሎቻችሁ ከዚህ ድራማ ከዚህ ፕራንክ የምትወስዱት ሰፕራይዝ ስትባሉ አይናችሁ ሲታሰር አትመኑ፣ በተለይ የማትተማመኑበትን ሰው ታስራችሁ ራሱ ያስደበድባቸዋል። ታስራችሁ ራሱ ወርቃችሁን፣ ገንዘባችሁን፣ ስልካችሁን ያስቀማችኋል። ስለዚህ ሰው ማለት ነው ሰፕራይዝ ላርግ ታሰር ሲሏችሁ፣ እኔ አይኔ ጨፍናለሁ ብላችሁ ሰረቅ እያደረጋችሁ ሰፕራይዝ ባይደረግ ቅርት ይበል ጥንቅር ብሎ ይቅር። የምሬ ነው ብላችሁ ከታሰራችሁ ታሰራችሁ ነው፣ ትጠቃላችሁ። በተለይ ወንዶች፣ በተለይ ወንዶች። ሴት ልጅ እንኳን ማለት ነው ብትታሰርም እንኳን ጮልቅ አድርጋ ማየቷ አይቀርም። ይሄ እመኑኝ አይቀርም ብዙ ጊዜ ነው ቀለበት ሰርግ ላይ ልደት ላይ ምናምን አያለው ሴቶች ታስረው ማለት ነው የሆነ ወደ ታች እንዲህ ጩልቅ ብሎ የሚያዩት ነገር አለ ወንዶች ግን አያዩም ማለት ነው ስለዚህ ተኬር ማድረግ አለባችሁ ከዚህ ከሀይሚ እንትን መማር ትችላላችሁ እንዲህ ሀይሚ ማምን አስለቀቅባት ጎ ኮላሊቴ ብሩኬ አዲስ አዲስ አዲስ ቋንቋ ስሰማ ምንድን ነው ምናስባ ነው ብላት፣ ባንንም እንዲ። ለነገሩ ከእንቅልፉ ገና እየተነሳ ስለሆነ እንዴት ይባንናል? እንዲ ሰሩለት። ኮን አያችሁታ፣ የሀገር ቤት ማሰሩ አስመስለ ቁጭ አረጉት እኮ ዱቄት በዱቄት አርገው። እናንተ ጠዋጠዋት በጥብጣችሁ የምጠጡትም በሶ ለብሩክ መታጠቢያ አላረጉትም። ጋይዝ አንድ ኪሎ በሶ ገዝተው ያልኩ አረ እናንተ ዙሩ ጠንቶባቸዋል፣ የምሬ ነው እውነት። እና ለማንኛውም እንዳትሸወዱ ራሳችሁን ሆኑ፣ በተለይ በተለይ ወንዶች። ቡቡዬ ዛሬ አለመባነኑ አለመባነኑ፣ ምን አይነት ሰፕራይዝ አለ አትልም? እንዲህ ከፎቅ ድረስ ራሱ እመነኝ እመነኝ አላለችም ሃይሚ። ረ ከዚህ በኋላማ ማ እንደው አያምንሽም ሃይሚ ማለት ነው። የምር የምር ከዚህ በኋላ ብሩክ አይኑን ተጨፍኑ ረ፣ በፍጹም አያምንም አይኑን ታስሮ ማለት ነው። አይ ግን በነገራችን ላይ ብሩኬ ዋህ ነው ይረሳል። በነገራችን ላይ ማለት ነው እና ግን ጥሩ አላደረጋችሁም። ለማንኛውም ብድሩን ቻሉት። ሚፍታህ ግን ቁጥር አንድ። እንደው ብሩኬ በአንተ ሳትሆን ማድረግ ያለብህ ሌላ ማያውቃቸው ሰው የሆነ ቦታ እንሂድ ብለህ እዛ ቦታ ሄደህ የሆነ ያክል ገንዘብ አምጣ ብለህ እንዲሁ ስቄት ማለት አለበት። በቃ ሁለተኛ ብሩክም ፕራንክ አላረግም ብሎ በቃ ከሁለቱ ህይወት መውጣት አለበት ሁለቱ ይጨርሱ፣ አያገባንም። ባልና ሚስት እኛ አይመለከተንም፣ እንደፈለጉ የሆኑ። ሃይሚም አሁን ታውቂያለሽ ምን እንደሚያረግሽ ብሩኬ እና ብቻ ብቻ ሚፍታህ ሚፍታህ ቁጥር አንድ በቃ መደረግ አለበት። ከዚህ በፊት ፍቅርዬ እኮ ናት ፉን ማለት ነው። እግሩንም እጁንም ስር አድርጋ በዱርዬዎች ስንት ስታስፈራራው ምናምን አይታችሁ ልክ እንደዛ ይገባዋል። ሚፍታህ አሁን ችን ሚሽን አድርጋለሁ፣ ምክንያቱም አፕራንክ ነው ብዬ ነው ጋይስ። በኋላ ደግሞ ትትት እንዳትሉ እንዲች እንዲህ፣ ብሩክ እኮ በጠዋቱ ገና ከእንቅልፉ ሳይነቃ እኮ ነው የሰሩለት። እንዲ ወንዶችዬ ደግሞ ማለት ነው ያው እንደነገርኳቸው ነው፣ ሰው አትመኑ። ሀይሚዬ እንግዲህ ራስሽን ጠብቂ እንቅልፍሽን ሳተኝ ደሪ እንጂ መቼስ ብሩክ አይፋታሽም ብዬ ነው ማስበው። የምሬን ስነግራችሁ አይፋታትም። ሚፍታህ አያዋጣሽም፣ ሚፍታህ አያዛልቅሽም። ተይ ተይ፣ ብሩክ ነው የሚሻልሽ፣ ብሩክ ነው የሚሻልሽ። ፀጉርን ቆርጣ ኋላ ለምጭራሽ እዴህ ማሰባችሁ ብቻ ሙሽ ትሞት አላለም። እናት ሙሽዬ፣ ልጅሽ ተሰቃየ ዛሬ ሆ ረጅም ተኖር ረጅ ምድሜ ጠና ይስጥልህ። እናት ግን እናቴ የምትኖረው ለማን ለማን ሆነና፣ ለማን ሆነና፣ ለማን አረ ለማን በየሄደበት በየአደባባይ ሆነ ደስታ ሲመጣለፍ እናቴ እንዴት ነው የምትሆነው? እያለም ባውቀረር የሚለው ነገርስ እና ዛሬ ጸጉሬ የምትቆርጡ እናቴ ትሞት አላለም። ከባድ ነው ከባድ ነው። ቤተሰብ የዛሬው ፕራንክ ከባድ ነው ግን ማለት ነው፣ እንቻለው። ብድሩም መጠበቅ ነው። ሚፍታህማ መታሸት አለበት። ሚፍታህ መታሸት አለበት። ሲጀመር አይለቀውም፣ ደግሞ ያናዘዙታል። ሁለተኛ ከኛ ጋር ትሳፈጥ ምናምን ምናምን። ኧረ አልቀረባችሁም እንዴ? ጉድ እኮ ነው። ለማንኛውም የኛ ወድ ቤት ሰዎች እናመሰግናለን። ቪዲዮውን እንግዲህ እርግጠኛ ነኝ አትወዱትም ብዬ አስባለሁ ያስጨንቃቸዋል ግን አያስቅም ምንም አያዝናና አያስቅም ምንም ዝም ብሎ ነገር ነው በቃ እኔ ምንም ደስ አላለኝም ለምንድነው አስቋችኋል በኋላ ነው ቲክቶክ ላይ የማየው አሁንማ ቪዲዮ እንደተለቀቀ ምንም እንትን አለ ኧረ ሰሞኑን ደህና የሚያስቅ የሚያስቅ ቪዲዮ እየሰሩልን ነበር ይሄ ሚፍታህ ነው ዛሬ ይሄ ምንድ ነው ይሄ ምንድ ነው የዘበኑ እገታሚ እንደሚባለው አይነት ስታይል ነው ነገር ግን ማሰሩንም ፕላስተር መለጠፉንም አልቻለበትም። በደንብም ደሞም ቢለጥፍም እግሩን ከግንድ ጋር ሳይሆን ደና ነገር ነው የሆነ የማያሳምም ነገር። አሁን ይሄ እግሪ ያሳምማል። ብቻ ግን ለማንኛውም ብድሩን ቻሉት ሃይሚና ቡሩኬ፣ ሃይሚና ሚፍታህ ቻሉት፣ ብድሩን ቻሉት ባይ